ሄሎ ኤቭሪዋን፣ እንኳን ወደዚህ ኦንላይን ክላስሩም በሰላም መጣችሁ። ስሜ አብርሃም ይባላል። ወደ ዛሬው ትምህርት በቀጥታ ከማለፌ በፊት ቀደም ሲል የተማርነውን ዋና ዋና ነጥቦችን በመከለስ እንጀምራለን። አብራችሁ ይቆዩ። ኦኬ፣ ባለፈው ስለ ምን ተምረናል? ስለ ሴለር ኤክስፕሬሽንስ ሴለር ሴለር ኤክስፕሬሽንስ ን ሴለር ሻጭ ነው። ኤክስፕሬሽን አገላለጾች ነው። ስለዚህህንም በአማርኛ ስንወስደው ምንድን ነው? የሻጭ የሻጭ አገላለጾች አገላለጾች ማለት ነው። ኦኬ በዚህ በሴለር ኤክስፕሬሽን ስር ምን ምንን ተመልክተናል?

ምክንያቱ ምንድን ነው ብለናል። ሾፕ ማለት ሱቅ ነው። ሾፒንግ ማለት ደግሞ ግብይት ነው ብለናል። ኮመን ኤክስፕሬሽንስ ዩዝድ ባይ ሴለር ይህንንም ተመልክተናል። ኮመን ኤክስፕሬሽንስ ኮመን ኤክስፕሬሽንስ ኮመን ኤክስፕሬሽንስ ዩዝድ ዩዝድ ባይ ሴለር እነዚህ ኮመን ኤክስፕሬሽኖች እነማን ናቸው ብለናል። ካን አይ ሄልፕ ዩ፣ ሜይ አይ ሄልፕ ዩ፣ ዱ ዩ ኒድ ኤኒ አሲስታንስ። እነዚህ ኮመን ኤክስፕሬሽኖች ናቸው ዩዝድ ባይ ሴለር። ኦኬ፣ ሌላ ደግሞ በሶስተኛነት ያነሳ ነው ነገር ምንድን ነው? ኤክስፕሬሽንስ ዩዝድ ባይ ሴለር። ኤክስፕሬሽንስ፣ ኤክስፕሬሽንስ ዩዝድ፣ ዩዝድ ባይ ሴለር

በተከታታይ ተምረናቸዋል ብዬ ስለገመትኩ ነው። እርግጠኛ ነኝ ሁሉም ግልጽ ናቸው ብዬ ተስፋ አደርጋለሁ። ግልጽ ካልሆኑላችሁ ግን ደግማችሁ ደጋግማችሁ ቪዲዮዎቹን መመልከት ይኖርባችኋል፣ ግልጽ እስኪሆን ድረስ ማጥናት ይኖርባችኋል ማለት ነው። ኦኬ፣ ጊዜ መስጠት ደግሞ በጣም አስፈላጊ ነገር ነው። ምን ምንን ተመልክተናል? ዋት ኢዝ ሾፒንግ ኮመን ኤክስፕሬሽንስ ዩዝድ ባይ ሴለር ላይክ

ኢዝ not available ኦኬ። ምን ማለት ነው? ምን ማለት ነው? ለምሳሌ አንድ የሆነ ነገር ለመግዛት ሱቅ ብንሄድ ሱፐርማርኬት ብንሄድ መግዛት የፈለግነውን ነገር ሁል ጊዜ አናገኝም። ስለዚህ ሴለሩ ደግሞ የሚሸጠው ነገር ማለቁን የሚገልጸው እንዴት ነው? የሚፈልጉት እቃ አልቀዋል፣ የሚፈልጉት እቃ ተሸጧል የሚለውን የሚገልጸው እንዴት ነው? ነው ስለ ኤክስፕሬሽን ማለት አገላለጽ ነው። ዩዝድ ባይ ሴለር ቱ ኢንፎርም፣ ኢንፎርም ማለት መናገር ማሳወቅ ማለት ነው። ዘ ካስተመር ካስተመር ማለት ምን ማለት ነው? ደንበኛ ማለት ነው። ኦኬ ኤክስፕሬሽንስ ዩዝድ ባይ ሴለር ቱ ኢንፎርም ዘ ካስተመር ኦኬ ቱ ኢንፎርም ዘ ካስተመር ዛት ዘ አይተም ኒድ ዶ ኦኬ። አይተም ማለት ምን ማለት ነው? ሱቅ ውስጥ የሚሸጠው እቃ ወይም ሱቅ ውስጥ ያለው ነገር ያ አይተም ይባላል። ኦኬ ዘ አይተም ኒድ ድ ኢ ዝ ኖት አቬላብ ኦኬ። አቨላብል አቨላብል፣ ኖት አቨላብል። አለመኖሩን የሚገልጸው እንዴት ነው? እሺ ሙሉ ለሙሉ በአማርኛ ስናመጣው ምን ለማለት ነው? ይሄ ርዕስ ሻጭ የተፈለገው እቃ አለመኖሩን ለማሳወቅ ሲፈልግ የሚጠቀምባቸው አገላለጾች ማለት ነው። ሻጭ ሻጭ የተፈለገው እቃ የተፈለገው እቃ ወይም አይተም እቃ አለመኖሩን አለመኖሩን አቨለብል ማለት ያው መኖሩን መግለጽ ነው። ኖት አቨለብል ማለት ኔጌቲቭ ነው። ኦኬ አለመኖሩን ለማሳወቅ ለማሳወቅ ለማሳወቅ ሲፈልግ ኦኬ፣ ሲፈልግ ምን ብሎ ይጠቀማል? ነው አሁን ነጥቡ ይሄ ነው። እዚህ ጋር ነው ነጥቡ ኦኬ። ሰው ምን ይላል? ለምሳሌ ሄዳችሁ ጠየቃችሁት፣ ኦኬ። ስትጠይቁት ምን ይላል? አይ አም አፍሬይድ ኢት ኢዝ ናት ኢንስቶክ። ኦኬ አይ አም አፍሬይድ

ኦኬ ምን ማለት ነው? ይቅርታ ክምችታችን ውስጥ የለም። ስቶክ ማለት እቃዎች የሚከማቹበት ክፍል፣ ያ ስቶክ ይባላል። ኦኬ ሰው ይቅርታ ክምችታችን ውስጥ የለም ማለት ነው። ይቅርታ ክምችታችን ውስጥ የለም። ይቅርታ፣ ይቅርታ ክምችታችን ውስጥ የለም። ክምችታችን ውስጥ ክምችታችን ውስጥ የለም ማለት ነው። ይቅርታ ክምችታችን ውስጥ የለም። አም አፍሬድ ኢት ዝ ናት ኢንስቶክ። ዱ ዩ ሃቭ ኢታሊያን ሹ ስትሉት ለምሳሌ ኢጣሊያን ጫማ አለ ከሌለ ተሸጦ ካለቀ ምን ይላል? አም አፍሬድ ኢት ዝ ናት ኢንስቶክ። ይሄ የመጀመሪያው አገላለጽ ነው። ሁለተኛው አገላለጽስ? አም ሶሪ ዊ አር ሶልድ አውት። አይ አም ሶሪ አም ሶሪ ዊ አር ሶልድ አውት። ሶልድ አውት ሶልድ አውት ተሸጦ ማለቅ ማለት ነው። ኦኬ ኢ አም ሶሪ ዊ አር ሶልድ አውት ምን ማለት ነው? ይቅርታ ጨርሰናል፣ ወይም ተሸጦ አልቋል ማለት ነው። ይቅርታ ይቅርታ ጨርሰናል፣ ጨርሰናል፣ ወይም ተሸጦ አልቋል ማለት ነው። ኦኬ ኦኬ ሶ ኢ አም ሶሪ

ምን ማለት ነው? አም ሶሪ ዊ ሃቨንት ጋት ኤኒ አት ዘ ሞመንት። ይቅርታ በአሁን ጊዜ ምንም የለንም። በአሁን ጊዜ በአሁን ጊዜ በአሁን ጊዜ ምንም የለንም። ጨርሰናል የለንም። ምንም የለንም ወይም ጨርሰናል ማለት ነው።

ምን ማለት ነው? የእቃዎች አይነት ወይም የእቃዎች ስሪት ማለት ነው። ለምሳሌ ቴሌቪዥንን ብትወስዱ ቴሌቪዥን ብዙ አይነት ብራንድ አለ። ኦኬ ሳምሰንግ ቴሌቪዥን አለ፣ ሶኒ ቴሌቪዥን አለ፣ የመሳሰሉት ሳኒዮ ቴሌቪዥን አለ። ስለዚህ እነዛ ሳምሰንግ የቴሌቪዥኑ ብራንድ ነው። ኦኬ ሶኒ የቴሌቪዥኑ ብራንድ ነው። መኪና ብትወስዱ ለምሳሌ ቶዮታ መኪና አለ፣ መርሴዲስ የሚባል መኪና አለ። ይሄ ቶዮታ የሚባለው የመኪናው ብራንድ ነው። ኦኬ ያ ነው ብራንድ የሚባለው። አይ አም አፍሬድ ዊ ዶንት ሃቭ ዚስ ብራንድ ምን ማለት ነው? ይቅርታ ይሄ ስሪት የለንም ማለት ነው። ይቅርታ ይሄ ስሪት የለንም። ይቅርታ፣ ይቅርታ ይሄ ስሪት ይሄ ስሪት የለንም የለንም ማለት ነው። ኦኬ ሶ ይህንን ቦርድ ከማጥፋቴ በፊት ዋና ዋና ነጥቦቹን ከልሼ ከዛ ወደ ሞዴል ኮንቨርዜሽን እንሄዳለን ማለት ነው። ኦኬ ሶ ሴለር ኤክስፕሬሽን ምን ማለት ነው? ሻጭ የሚጠቀምባቸው የተለያዩ አገላለጾች ምንድናቸው? የሚሉትን ለማየት ነው ጥረት እያደረግን ያለ ነው። ዛሬ የሻጭን ኤክስፕሬሽን ወይም ደግሞ የሻጭ የተለያዩ አገላለጾችን በደንብ አድርገን እንጨርሳለን። ኦኬ ዋት ኢዝ ሾፒንግ ኮሞን ኤክስፕሬሽንስ ዩዝድ ባይ ሴለር ሻጭ የሚጠቀምባቸው የጋራ አገላለጾች ምንድናቸው? ተምረናል። እነዚህን ኤክስፕሬሽንስ ዩዝድ ባይ ሴለር ቱ አስክ ፎር ቾይስ ኢን ዘ ሳይዝ የደንበኛውን ምርጫና መጠን ለማወቅ ሻጭ የሚጠቀምባቸው የተለያዩ አገላለጾች ምንድን ናቸው? እነዚህንም ለማየት ጥረት አድርገናል። ኤክስፕሬሽንስ ዩዝድ ባይ ሴለር ቱ ቶክ አባውት ፕራይስ ኦኬ። ስለሚሸጠው እቃ ስለሚሸጠው ጉድስ አንድ ሻጭ የሚጠቀምባቸው የተለያዩ ዋጋ መግለጫ መንገዶች ምንድን ናቸው የሚሉትንም እነዚህን ተመልክተናል። ስለዚህ ድንገት ውስብስብ ያለ ሀሳብ ከገጠማችሁ ወደ ኋላ ሄዳችሁ ቪዲዮዎቹን ለመከለስ ጥረት አድርጉ ማለት ነው። ኦኬ ዛሬ ደግሞ እያየን ያለ ነው ኤክስፕሬሽንስ ሻጭ የተፈለገው እቃ አለመኖሩን ለማሳወቅ ሲፈልግ ምንድን ነው የሚለው? የሚሸጠው ነገር ሱቅ ውስጥ ካለ ዋጋውን እየተናገረ ይሸጣል፣ ከካስተመር ጋር እየተግባባ ይሸጣል። ግን አለመኖሩን ለማሳወቅ ሲፈልግ ምንድን ነው የሚለው? ኖ ኖ ብቻ ነው እንደ የሚለው አይደለም። የተለያዩ አገላለጾች አሉ። ከአገላለጾቹ መካከል እነዚህን አራቱን እንዳብነት አይተናል እነዚህን አራቱን እነዚህን አራቱን አእምሮ ውስጥ ማስቀመጥ ጥሩ ነው ኦኬ ምናልባት ሴልስ የመሆን እድል ቢገጥማችሁ እነዚህ በጣም ጠቃሚ ናቸው ማለት ነው ሶ ኢ አም አፍሬድ ኢት ኢዝ ናት ኢን ዘ ስቶክ ስቶክ ምንድን ነው እቃዎች የሚከማችሁበት ቦታ ነው ብለናል ኢ አም አፍሬድ ኢት ኢዝ ናት ኢን ዘ ስቶክ ይቅርታ ክምችታችን ውስጥ የለም ጨርሰናል ማለት ነው ኢ አም ሶሪ ዊ አር ሶልድ አውት ሶልድ አውት መሸጥ ማለት ነው ኦኬ ይቅርታ ጨርሰናል አይ አም ሶሪ ዊ ሃቭንት ጎት አኒ አት ዘ ሙቭመንት ይቅርታ በአሁኑ ጊዜ ምንም የለንም። ኦኬ ሙቭመንት ማለት አሁን ያለውን አሁን ያለውን ሙቭመንት ማለት አሁን ያለውን ታይም ለመግለጽ የሚጠቀመው እንግሊዝኛ ውስጥ ያለ አገላለጽ ነው። አይ አም አፍሬድ ዊ ዶንት ሃቭ ዚስ ብራንድ ይሄ ብራንድ የለንም። ብራንድን ለማየት ጥረት አድርገናል። ኦኬ እቃዎች የተለያየ አይነት ብራንድ ስላላቸው ማለት ነው። ይቅርታ ይሄ ስሪት የለንም። እነዚህን ደግሞ በምሳሌ ኮንቨርዛሽን በደንብ ለማየት ጥረት እናድርግ። ቦርዱን አጠፋዋለሁ። አራት በምሳሌ ኮንቨርዜሽን ለማየት ጥረት እናድርግ። ኮንቨርሽን ፕራክቲስ፣ ኮንቨርሽን ፕራክቲስ፣ ኮንቨርሽን ፕራክቲስ። ኦኬ የልምምድ ንግግሮች ማለት ነው። ምን ማለት ነው? ፕራክቲስ መለማመድ ነው። ኮንቨርዜሽን ያው ንግግር ነው። በሁለት ሰዎች መካከል የሚደረግ ንግግር ያው ኮንቨርዜሽን ይባላል። ስለዚህ የልምምድ የልምምድ የልምምድ ንግግሮች ማለት ነው። ኦኬ ሶ እነዚህ ኮንቨርዜሽን ፕራክቲሶች በሁለት ሰዎች መካከል የሚደረጉ ናቸው። ዩዥዋሊ በሴለር እና በባየር መካከል የሚደረጉ ናቸው። ስለዚህ ባየሩ ወይም ደግሞ ደንበኛ ወደ ሱቅ ከቻለ፣ ስለዚህ ሴለሩ ተቀበለው። ምን ብሎ ተቀበለው? ሴለር good afternoon good afternoon good afternoon Can I help you? ካን አይ ሄልፕ ዩ፣ ካን አይ ሄልፕ ዩ። እንደምን ዋሉ፣ እንደምን ዋልክ፣ እንደምን ዋልሽ፣ ምን ልርዳ፣ ምን ልርዳሽ፣ ምን ልርዳው፣ እንደምን ዋሉ፣ እንደምን ዋሉ። የእንግሊዝኛ ቋንቋ በጣም የሚገርመው ነገር እኛ ጋ የኛ የአማርኛ ቋንቋ ደህና ነው፣ እንደምን ዋሉ የከበሬታን የምንገልጽበት መንገድ አለ። ለምሳሌ ጉድ አፍተርኑ፣ ደህና ዋሉ እንላለን። ኦኬ፣ ደህነዋልሽ፣ ደህነዋል እንግሊዝኛ ቋንቋ ላይ እንደዚ አይነት ነገር አታገኙም። ግን ሰር፣ ማም በማለት ግን ከበሬታን መግለጫ መንገዶች አሉ። ጉድ አፍተርኑን ሰር ማለት ይቻላል። ጉድ አፍተርኑን ማም ማለት ይቻላል። ግን በተናጠል ስንመለከተው ጉድ አፍተርኑን፣ ካን አይ ሄልፕ ዩ፣ እንደምንዋሉ ምን ልርዳ። እንደምን ዋሉ? ምን ልርዳ ምን ልርዳ

ምን ማለት ነው? ረን ማለት መሮጥ ማለት ነው። ሹዝ ጫማ ነው። ስለዚህ ዱ ዩ ሃቭ ረኒንግ ሹዝ። የስ አ አ እርዳታ ፈልጋለሁ። አ የመሮጫ ጫማ ይኖራችኋል ማለት ነው። የመሮጫ ጫማ፣ የመሮጫ ጫማ ይኖራችኋል። የመሮጫ ጫማ ትሸጣላችሁ ማለት ነው። ኦኬ። ሴለር

አይ አም ሶሪ ዊ አር ሶልድ አውት ዊ አር ሶልድ አውት። ኦኬ፣ የመሮጫ ጫማ የለንም፣ ይቅርታ ጨርሰናል ማለት ነው። የመሮጫ ጫማ የለንም፣ የመሮጫ ጫማ የለንም። ይቅርታ ጨርሰናል ይቅርታ ሸጠን ጨርሰናል። ጨርሰናል ማለት ነው። ኦኬ ኦ ራይት ሶ ባየር ባየር ኦ ል ኦ ል ታንክስ ን ወይ የሩጫ ጫማ ለመግዛት ብቻ ነበር የመጣው። ሶ ታንክ ዩ ብሎ ይወጣል ማለት ነው ታንክስ ኤኒዌይ ኦ ለማንኛውም አመሰግናለሁ ኦ ለማንኛውም ለማንኛውም አመሰግናለሁ አመሰግናለሁ ኦ ለማንኛውም አመሰግናለሁ ኦኬ ሴለር ጉድ አፍተርኑን ካን አይ ሄልፕ ዩ የስ ዱ ዩ ሃቭ ሩኒንግ ሹዝ ኖ ዊ ዶንት ዊ ዶንት ሃቭ ሩኒንግ ሹዝ ኦኬ እንግዲህ ዛሬ ለማየት የሞከርነው ሴለር የሚሸጠው እቃ ከሌለ እንዴት አድርጎ ለባየር ምላሽ ሰጠዋል የምትለዋን አነስተኛ ሀሳብ ለማየት ጥረት አድርገናል። ብዙዎቻችሁ ይህንን ታውቁታላችሁ። ብዙዎቻችሁ በተለያየ መንገድ እንደምትሉት ተስፋ አደርጋለሁ። ነገር ግን አንዳንድ ደግሞ የተለያዩ እውቀቶችን መጨመር አስፈላጊ ስለሆነ የማታውቁ ደግሞ ይህንን ደጋግማችሁ በማጥናት ለማወቅ ጥረት አድርጉ። በሚቀጥለው ቪዲዮ በሚቀጥለው ጥናታችን ደግሞ ካስተመር የሚጠቀምባቸው የተለያዩ አገላለጾች ምንድናቸው የሚሉትን አጠር ባለ መልኩ ለማየት እንሞክራለን ማለት ነው። የዛሬ ጥናታችን እዚህ ጋር ያበቃል። ልክ ከዚህ በፊት እንደምታደርጉት ሁሉ ቪዲዮውን፣ ጥናቱን ላይክ ማድረግ፣ ለሌሎች እንዲደርስ ሼር ማድረግ፣ ጥያቄዎች ካሉ ደግሞ ኮሜንት ማድረግ ሁል ጊዜ ልማዳችሁ ይሁን። አብሬያችሁ የቆየሁት እኔ አብርሃም ነኝ። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር ሁላችንንም ይጠብቅ። በሚቀጥለው ትምህርት አገኛችኋለሁ። መልካም ቀን፣ መልካም ምሽት፣ መልካም ጊዜ ይሁንላችሁ። እኔ ከወዲሁ ተሰናበጥኩ። ቻው